ቤቲ ግን ጽናትን እና ኪራን መቼ ነው የምትፋታቸው? ወይ ጉድ! አሁንም ደግሞ እየሰራችው ነገር አላሳፍራት ብሎ በድጋሜ ወደ እነሱ ህይወት ተመልሳ መታለች። እንግዲህ ሰራተኛዋን አንድነትን ከነ ኪራ ቤት እንድትቀጠር ያደረገቻት ቤቲ ቤቲ ናት ማለት ነው። ይህም አለንሳት ብሎ እያንዳንዱን መረጃ እየደወለች ስትጠይቃት ነበረ። ሁሉንም ነገር ሰራተኛዋ እየደወለች ለቤት የተነግራት ነበር። ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከእኔ ጋር ሁሉም ሰላም ነው። እንኳን ደናመጣችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራብ ማድረጋችሁ እንዳትረሱ፣ እንዲሁም ነባር ቤተሰቦች እንኳን ደና መጣችሁ። ዛሬ ጽናት ክፍል አርባ ይዤላችሁ መጥቻለሁ። እስከ ቪዲዮ የመጨረሻ ድረስ አብራችሁ ተከታተሉ ማለት ነው። እንግዲህ ጽናት እና ኪራ ዛሬም በድጋሜ አብረው እንዳድሩ ተደርገዋል ማለት ነው። ጓደኞቻቸው እነሱን ለማስታረቅ ብዙ ነገር እያደረጉ ይገኛሉ። እነሱም እነማን ናቸው? መራዊት መራዊት፣ ወይኔ መራዊት ከስንት መናፈቅ በኋላ ተመልሳ መታለች ማለት ነው። ምሩ እንግዲህ ምሩ ከመጣች ሁሉም ነገር ቦታ ቦታውን ይይዛል ብዬ አስባለሁ። ምሩ እንግዲህ ያው ጽናትንም ስለምትወዳት እንዲሁም ደግሞ ለኪራም ስለምታስብለች ነገሮችን ቦታ ቦታቸውን ታስይዛቸዋለች፣ ታስታርቃቸዋለች ብዬ አምናለሁኝ። እሱም ደግሞ እርግጥም አድርገዋለች ማለት ነው። እንግዲህ ያው ጽናትና ምሩ በባለፈው ክፍል ተገናኝተው እንዲሁም ደግሞ ጽናት የራት ግብዣ እንዳደረገችላቸው አድርጋ ምሩ ዘዴ ፈጥራ ለኪራው ነግራው ነበረ። እንግዲህ ኪራውም ደግሞ ጽናት ጋ ራት፣ ምሳ ግብዣ ተጋብዘናል ብላ ስትነግረው እሱ መሄድ አልፈለገም ነበር። ምክንያቱም እኔን አልጠራችኝም አንቺና የጠራችው ስለዚህ መሄድ አልፈለግም ሲላት ምሩ ደግሞ ያው እንዴት እንደሄድላት ስለምት ስለምትፈልግ አይ ሁለታችን ነው የተጠራነው፣ ስለዚህ መሄድ ይኖርብናል። እኔ ላንተ ብዬ ከሀገሬ ድረስ መጥቻለሁኝ፣ አንተ ደግሞ ይችን ትንሿን ነገር ማድረግ ከበድህ እንዲ ያለችው። ከዛም በኋላ እሱም አይ ምሩ፣ አንቺ ያልገባሽ ነገር አለ። ጽናት እኔም በምንም ታምር ምሳ ግብዣ አታደርግልኝም። ምናልባችም እኮ የጠራችኝ አንቺ ብቻሽ እንዳትሄጅ ብላ ነው እንጂ ለእኔ ይላታል ማለት ነው። ምሩም ደግሞ እንደዛ እንዳልሆነ አስረድታው ይዛው ሄደች ማለት ነው። ከነ ከነጽናት ቤት ምርጥ ምግብ ተሰርቶ ያንበሉ እንዶም እየተጫወቱም ነበር። ከዛም ደግሞ ጭቅጭቃቸውን ይጀምራሉ። ጭቅጭቃ የተጀመረው ደግሞ ምሩ ለምን ማታ ደግሞ እራት ከኛ ቤት አዘጋጅች አልጠራችሁም? ብላቸው ጽናቱም ደግሞ እኔ አልፈለግም ምሩ አሁን በጣም ስለጠገብኩኝ ምግብ እንደሆነ አልበላም። ስለዚህ ምን ልሰራ ሄዳለሁ ስትል፣ ምሩ ደግሞ እንዴ ጽናት፣ እኔኮ እራት ግብዣ አረኩኝ እንጂ ግዴታኮ ለመብላት ብቻ አይደለም። እራት ግብዣ የሚደረገው ለመጫወትም ነው አለቻት። እሺ በቃ እንደዛ ከሆነ አለች። ኪራም ደግሞ ጽናት በእኔ ምክንያት ከምትወጃቸው ሰዎች አትራቂ አስፈላጊም ከሆነ እኔ ከቤት ወጣለው ችግር የለውም አንቺን ካላስ ደሰተሽ አላት ጽናትም ደግሞ እኔ ባንተ መኖር መከፋው ባንተ አለመኖር ደግሞ የምደሰት ሰው መሰልኩ እንደ ለምን እንደዛ አልኩ ስትለው አይ ምናልባች በእኔ ምክንያት እኮ መሄድ አልፈለግሽ መስሎ ነው ሲላት አይ እንደዛ አይደለም እኔ መሄድ ስላልፈለግኩኝ ነው አለቻት አለችው በስተ መጨረሻውም ተስማምተው የራት ግብዣ ተደርጎ ከነኪራ ቤት በድጋሚ መተው ደስ የሚል ምሽት ነበረ። ራት በሉ፣ ተጫወቱ። ጌም እየተጫወቱ ነበርና ያችኛዋ ደግሞ ሰራተኛቱ ቤቴ እንግዲህ ያው እዛ ቤት ያመጣቻት ቤት የነበረችና መጠጣቸው ውስጥ ማደንዘዣ ወይም ደግሞ የእንቅልፍ ክኒን አድርጋ እንዲሰጣ ታዛ ነበረ። ያንን ካላደረገች ግን ሕይወቷ አደጋ ላይ እንደሚሆን እያስፈራራቻት ነበር ማለት ነው። እንግዲህ ሰራተኛቱን በተባለች በታዘዘችው መሰረት ከጽናትና ከኪራ መጠጥ ውስጥ አድርጋባቸው። ይሄ ግን ከመሆን በፊት እነ ናሆሜ፣ እንዲሁ ምሩ፣ እንዲሁም ደግሞ የጽናት ጓደኛ ሆነው አንድ ዘደ ዘይደው ነበር ጌም እየተጫወቱ ከተሸነፉ ሄዳችሁ የሆነ ነገር ፈልጉ ብለቸው ከኪራ ክፍል አስገብተው ቆልፈውባቸው ነበርና እነሱም ደግሞ ያንን የእንቅልፍ መድኃኒት ስለወሰዱ ሁለታቸውም እራሳቸውን ስተው አልጋው ላይ ይወድቃሉ ማለት ነው። እዚያ አልጋው ላይ እንደወደቁ ደግሞ ተያይዘው ያድራሉ ማለት ነው። አብረው ጠዋት ሲነሱ ግን ተገርመው ነበር። ለምን እንደዚህ እንደሆኑ፣ ለምን እንደዚህ እንደገጠሟቸው፣ ለምን እራሳቸውን እንደሳቱ ጥያቄ ፈጥሮባቸው ነበር። ነገር ግን ያው ጓደኞቻቸው ስላሉም ሌላ ነገር አላሰቡም ነበር። ነገር ግን ያላወቁት ነገር ቢኖር ቤት በድጋሚ ተመልሳ መታለች ህይወታቸውን ልታበላሽ፣ ጭራሽ ቤታቸውም ድረስ ገብታ ነበር። ኪችን ድረስ ሄዳ ነበር ማለት ነው። ከዚህ በፊት በጽናት ላይ ያደረገችውን ነገር ሁላችሁም ታውቃላችሁ፣ እናውቃለን። ልጇን እንዳሳጣቸዋት እንዲሁም ደግሞ ህይወቷን አደጋ ላይ እንደጣለችው ሁላችንም ጠንቀቅ ብለን እናውቃለን። እና ያ ሁሉ ነገር አልበቃት ብሎ አሁን ደግሞ ተመልሳ መታለች ማለት ነው። በጣም ታሳዝናለች። ቤቲ፣ ጭካኔዋ፣ ለጽናት ያላት ጥላቻ፣ የሚሰማት የበታችኝነት ስሜት በጣም አስገራሚ ነው። ጽናት በነገራችን ላይ ጥንካሬዋ፣ ትግስተኝነቷ፣ በቃ ሁለ ነገሯ ልዩ ሴት ናት። እውነት ለመናገር በውበት ወይ ደግሞ በሌላ ነገር ብቻ አይደለም ኪራ ጽናትን እየመረጣት። ጽናት በቃ አስተዋይ ልጅ ናት። ከእድሜዋ በላይ ነው የምታስበው። ከራሷ ደስታ ይልቅ ለሰዎች ደስታ የምታስብ ለሰዎች ምቾት በተለይ ደግሞ ለኪራ ያላት ነገር በጣም አስገራሚ ና ልክ እንደ እናት ልጅ ስለሆነ የምትንከባከበው ይህን ነገሯን ደግሞ ኪራ በፍቅር እንዲወድቅ ና ዝቅ ብሎ ተንበርክኮ በፍቅር እንዲጠይቃት አድርጓል ማለት ነው። እንግዲህ ያው ከመልክ ይልቅ ጸባይ እንደሚባለው ማለት ነው። እና በዛ ነገር ደግሞ ቤቲ በጣም ተናዳና ቀንታ ቀጠል ብላ ጭራሽ ደግሞ ሰራተኛ ቤት ውስጥ ሰላይ እስከ ማስገባት ደርሳለች። አሁን የኪራና የጽናት ሕይወት አደጋ ላይ ነው ማለት ነው። እንግዲህ ወደ ዋናው ነጥቤ ስመለስ እንግዲህ የምሩና ናሆም እንዲሁም ደግሞ የጽናት ጓደኛ እያቀዱት ኪራና ጽናት እንዲታረቁ ነበር። በስተመጨረሻውም ኪራና ጽናት ታርቀዋል። በጣም ደስ የሚል ነገር ነው። ኪራም መቼም ቢሆን ጽናትን ላይ ተዋት ቃል ገብቶላት እስከ ህይወት ፍጻሜው ድረስ አብሯት ሊዘልቅ እንዲሁም ደግሞ እንዳትጎዳኝም ስትለው ነበር። እሱም ደግሞ መቼም እንደማይጎዳት ቃል ገባላት ለጽናት። እሷም ደግሞ የኪራም ፍቅር ተቀበለችው። እሷም ስለምታፈቅረው ድሮንም የሆነ ነገር ቢመጣ ወይ ቢሰለቸኝ፣ ወይ ደግሞ ቢተወኝ ወይም ደግሞ ሰራተኛ አገባህ እያሉ የሰው ወሬ ሲሰማ ይተወኛል ብላ ነበር የፈራችው። መቼም ቢሆን እንደማይተዋት ምክንያቱም እሷን ሲያፈቅር ምኗንም ፈልጎ እንዳልሆነ ወይም ደግሞ ሰዎችንም አማክሮ እንዳልሆነ ያፈቀራት ብቻዋን እስካፈቀራት ድረስ እስከ ህይወት ፍጻሜው ከእሷ ጋር እንደሚኖር ቃል ገባላት ማለት ነው። ይሄ ነገር ደግሞ በጣም ደስ ይላል ሰው ካላበላሸው አሁን ያለው ፍቅራቸው በጣም ደስ የሚል ነገር ነው። እንግዲህ እዛ ቤት የተቀጠረች ሰራተኛ ትንሽ ከባድ ሰው ትመስላለች። እያንዳንዷ መረጃ እየደወለች ለቤቲ ትነግራታለች ማለት ነው። ጽናት ግን በጣም በጣም ነው የጠረጠረቻት። አሁን መረጃ እጇ ላይ እስከምታገኝ ድረስ ነው እንጂ በጣም ነው የጠረጠረቻት። አንደኛ ነገር ብዙ ጊዜ እየተደበቀ የስልክ ታወራለች። ስታወራ ደግሞ ስለነሱ ለሰው ስትናገር ትሰማታለች። ሁለተኛ ደግሞ ከነ ከጓደኛዋ ቤት ስትመጣ ወደ ነኪራ ቤት ስትመጣ እንግዲህ ያች ሰራተኛ ከቤቲ ጋር ቁማ ስታወራ እንዳጋጣሚ ሆኖ ቤቲን ባታያትን ብቻውን ቁማ ተደናቅጣ ስታያት በዛ ጠርጥራታለች ማለት ነው። የቤቲ የጽናት ጓደኛ ደግሞ የሆነች የተሸፋፈነች ሴት ከነኪራ ቤት ስትወጣ እንዳየቻት ለጽናት ነግራት፣ ጽናት ደግሞ የኪራ ህይወት አደጋ ላይ ነው ብላ ተመልሳ እየሮጠች ሄዳ አይተዋለች ማለት ነው። ሄደው ስለ ወደፊት ህይወታቸው ሲያወሩ ኪራ ሶፋ ላይ ቆጭ ብሎ ጽናትም ደግሞ ወላው ላይ ገደም ብላ ስለ ወደፊት ህይወታቸው እየተመካከሩ እያወሩ ባሉበት ሰዓት የቤት ሰራተኛ ተገትራ በር ላይ ስታዳምጥ ነበረ። እንዳጋጣሚ አጋጣሚ ዞር ብለው ሲያዋት እንዴ ዝምን እየሰራች ነው ብለው ሲሏት ልብስ ከበሩ ላይ ተ ሳክቶብኝ እሱን ያስለቀቁ የነበር ብላ ነው የዋሸቻቸው ማለት ነው። እሷ ግን የሚያድርጓትን እያንዳንዷን ነገር አይታ ወይም ደግሞ አዳምጣ ለቤቲ ለመናገር ነበር ማለት ነው። እና ያው እንደ አጠቃላይ ጽናት በጣም በጣም በትልቁ ጠርጥራታለች። ጥርጣሪውም ደግሞ ትክክል ነበር ማለት ነው። ሰራተኛውም እንግዲህ ቤት ይመታ እንዴት እንደሆኑና ቤት ውስጥ እንዴት እየኖሩ እንደሆነና ምን እንደገጠማቸው ተጠይቃታለች ማለት ነው። እንግዲህ አንድነት እናት ሰራተኛዋን ለቤቲ የተፈጠረውን ነገር እና እንዲሁም ደግሞ ኪራ እና ጽናት ምን አይነት ፍቅር እንዳላቸው ፍቅራቸው ደስ እንደሚል ስትነግራት ቤቲ ተናዳ ሰራተኛዋ መታቻት። አንቺ ማትረቢ፣ እኔ ስለ እነሱ ፍቅር እንዴት እንደሚያስቀናኮ እንዲነግርኝ አይደለም ስለ ባሌ ሚስት እንዴት ታወሪ? እዛ እያንዳንዱን ነገር የተፈጠረውን ነገር እንድትነግሬ ነው እንጂ እነሱ እንድታደንቅልኝ አይደለም እኮ። እዛ ቤት ያስገባዎች ካለበለዚያ ህይወትሽን ሲኦል ነው ማደርገው እያለችም ጨዋችባት። እንግዲህ ሰራተኛቱም ቤቲ እኔ ላይ እጅሽ ማንሳት የለብሽም ነበር እያለችም ስትፎክር ነበረ። ውድ ቤተሰቦቼ እዛ ቤት የገባችው ሴትዮ እውነት ጽናትንና ኪራን የምትጎዳት የምትጎዳቸው ይመስላችኋል? በእናንተ እይታ እንዴት ታወታላችሁ? በእኔ እይታ ግን ጽናት ቤቴን የምትይዛት ይመስለኛል። ምክንያቱም ከዚህም በፊት ብዙ ነገር ለማድረግ ሞክራ አልተሳካላትም፣ አሁንም አይሳካላትም። አሁን ላይ ደግሞ ኪራ ጽናትን እንደሚያፈቅራት ግልጽ ስላደረገ እንዲሁም ደግሞ ጽናትም ደግሞ የኪራ ፍቅር ተቀብላ እሷም እንደምታፈቅረው ስላመነች። አሁን ላይ ሁለታቸውም ስለሚፋቀሩ ምንም ነገር አይፈጠርም ብዬ ነው የማስበው። ወደፊት ደግሞ ናሆሚ እና ምሩ የሚስማሙበት ቀን ይመጣል ብዬ አስባለሁኝ። እንግዲህ ምሩም ጎደሎነት እየተሰማት ናሆሚን እየጎዳችው ራሷንም እየተጎዳች ትገኛለች። የእነሱንም ሰላም ደግሞ የሚወርድበት በቅርቡ እያደርግለን። ውድ ቤተሰቦቼ እስካሁን አብራችሁ ስለቆያችሁ ከልብ ነው ማመሰግነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ። መልካም ጊዜ ተመኘውላችሁ ከቪዲዮ ጋር